ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። ቪዲዮን እስከ መጨረሻ ያዩት፣ ቪዲዮን ከወደዳችሁ ላይክ እና ሰብስክራይብ፣ ሼር ማድረጋችሁን አትርሱ። ሰላም ሰላም፣ ጤና ይስጥልኝ ሁሉና የተከበራችሁ የሀገሬ ልጆች፣ ዛሬ ደግሞ ማሳያችሁ የዚህን የአበባውን ቅጠሉን እንዴት አድርገን እንደምንቀጥልበት ነው። ማሳያችሁ ትወድታላችሁ፣ እርግጠኛ ነኝ። ሁላችሁ ማበረታቱኝ። እና አለው እኔ ጋ ሁሉ ሰላም። ወደ ስራው እንሄዳለን ማለት ነው። እነዚህን አበባዎችን ለየብቻ ብቻ ከሰራም በኋላ ነው እስጋ የምንቀጥለው ማለት ነው። ይኸው እዚህ ጋ ጫፉ ላይ እያያዛለው። ከዛ ሁለቴ ነጠላ ክሮች ከሰራውን በኋላ አብዛኛውም ጥቁር ክር ሲሆን ብዙ አይታይም፣ አይመችም። ያው ነጠላ ክሮሼ እንደዚህ አንዴ ጠልፋላችሁ፣ አሁንም አንድ ጊዜ ደግማችሁ ጠልፋላችሁ። እዛችሁ ሰንሰለት አስር ከዛ አንዴ እንጠልፋለን መልሰን ደግሞ እዚኛው ላይ አንዳንድ አንድ እየጻድ የነጠላ ክሮሼ እየሰራ እንሄዳለን ዩ ማለት ነው እስከሚገጥም ድረስ እንደዚህ አንዳንድ ነጠላ ኪሮች ነው የምንሰራው። ያያችሁ ነው ሙሉ ለሙሉ ሳይሆን በእኩል ለምሳሌ፣ ሰንሰለቱ ሙሉ ለሙሉ አይደለም የምንሰራው፣ በዳሩ ላይ ነው። ታቻ እንደዚህ ልክ ቅርጽ እንዲወጣልን እንደዚህ አድርገን ነው የምንሰራው። ሳያንኛው እንዴት አድርጌ እንደቀጠልኩት፣ ደግሞ አሁን እዚህ ጋር እንቆጥራለን። ስንት እናልፋለን? ስምንት አንዳንድ ዮሽ እነዚህ እንቆጥረና ከዛ በኋላ ስምንት ካለፍን በኋላ ልክ ዘጠነኛው ላይ እንደዚህ ክሮሻችን እንደዚህ እናስገባና እንጠልፋለን። እንዲገባችሁ ነው ዘጠኝም የፈለጋችሁትን ያበባውን ቅጠል ማራረቅም ከፈለጋችሁ እንደፈለጋችሁ ማረግ ትችላላችሁ። ክሩን በኋላ ጥለፉ በፊት ለፊት ሳይሆን በኋላ ልክ ይሄው ክሩን ከኪሮሹ በላይ ነው የምታደርጉት እንዲመቻችሁ አሁን ይሄው ስለዚህ ኪሮሻቸው መጀመሪያ ታስገቡ እና ከዛም እንዲ ትጠልፋላችሁ አንዴ ነጠላ ኪሮሽ አንዴ ሲት ሰራል እና አሁንም እዛው ጎን ላይ አንዴ ከዛውን እንጠልፍ እና መልሰን ሳች ማዘኗ ዋጋ እንመልሳለን ማለት ነው ይሆን አሁን፣ ተመልሼ ወዴት እመጣለሁ? እዚህኛው ላይ ያንን ቀጥ ያለው አሁን በስር እንዲህ ከጠለፍኩ በኋላ በአንድ ላይ ነው እንደዚህ ማለት እንደዚህ ማለት ነው። እነዚህን ደግሞ የእንትኑን አሰራር ደግሞ አሳያችኋለሁ በቀጣይ ቪዲዮ ማለት ነው። እዚህ ነው እንዴት አድርጌ እንደምሰራው ያቧን ከንፈ ወይም ደግሞ ያቧን ቅጠል ይኸው። እንደዚህ አንዴን ብቻ ነው የምንሰራው፣ አንዴን የምንጠልፈው ነጠላ ክሮሽ። አሁን እስገልብ ብላችሁ እዩ። ክሮሽን አስገብቼ ከዛ መዋዘን አለ በስር ጠልፋለሁ አንዴ በመጥለፍ የለም፣ እንደዚህ በቃ በአንዴ ነው ማወጣው። አሁንም እዛች ማዘኗ ላይ ግሩ ከስር ነው ቅርጽ እንዲያወጣልን ወይም ደግሞ እንድንቆርጥ እንደዚህ እናያይዛለን ማለት ነው። ያው እንግዲህ ለቪዲዮ ጥራት ይቅርታ ብዙም አይታይም ይመስለኛል። እንግዲህ አይመችም ለመቅረጽ ወደፊት እንግዲህ በተሰፊው በደንቡ ቀርጬ እንማቀርብላችሁ ተስፋለኝ። ምርጦችዬ ወዳችኋለሁ። ሁላችሁም ሼርና ላይክ አድርጉ። ያው የሚገርም ቅርጽ ነው የሚወጣለን፣ ማለት ነው። እንደዚህ በመሀል በመሃል እንትን ስንል ስንሰራበት ይሄ ትንሽ ያስቸግራል። በስር ስለሚጠለፍ ከተዛነፈ ስለሚጫዋድ ግድ በትክክል የጠለፍ ነው። ኪሮሽ መዛነፍ የለበትም። እንደዚህ አንድ እናወጣለን። ጅምሩ ጋስ ከምን ደርስ ሲሆን ደስጌ ሮዝ ሳፕ እናረግና አሁን ይታያቸዋል፣ አይደለም ቅርጾው እንዴት እንዳወጣው እንዴት እንደሚያምር። እነዚህ ከወጣን በኋላ እንቆርጠና በመቀስ እንቆጥራለን ማለት ነው። አሁን ይህችን ከስር በኪሮሹ እናወጣለን እንደዚህ በስር ማለት ኪሮሹን በስር እናስገባና ጥልቅ ክሯን ጠልፈን በስር እናወጣና እንደዚህ መልሰን አንዱ ሰንሰለት ውስጥ ኪሮሹን እናስገባና እናረጋለን። እንደዚህ እንጠልፋለን። አሁንም ከዛም አሁንም በቃ ተቋጠረ አይፈታም ማለት ነው። እዛ መቀስ መቁረጥ አራት ነጥፍ። አሁን እንግዲህ ይሄን አቀጣጠሉን አሳይቻችኋለሁ። ከዛ ደግሞ እቺኛው ዲዛይን እንዴት አድርጌ እንደምሰራት ደግሞ በቀጣይ የቪዲዮ እንሰራላችሁ ይሆናል ማለት ነው ልጆቼ። ይሄ እና በጣም ነው የሚያምረው ከምንም በላይ ያው ስናዩ የሚከብድ የሚስራ ግን ከሰራ ነው። ልብ ካለን የሚከብደን ነገር የለም እላቸዋለሁ። ዙሪያውን ሲገጥም ደግሞ ሲጨርስ አሳያቸዋለሁ በሌላ ቪዲዮ። በአንዴ ለመስራት ጊዜ ስለሚፈጅ ያው ትርፍ ጊዜያችን ስለሆነ የምንዝናናበት እና ግማሽ ግማሽ ነው የማሳያችሁ። እንግዲህ ሙሉን ደግሞ ሲጨርስ አሳያችኋለሁ ቃሌ ነው። እና በተረፈ ሁላችሁም ሼር እና ላይክ አድርጉልኝ። ለምትሰጡኝ ማስተያየት ከልብ ነው አመሰግናለሁ። በያላችሁበት ሰላምን፣ ፍቅርን፣ አንድነትን እመኝላችኋለሁ። የእኔ ምርጦች ወደፊት ደግሞ በደንብ አድርጌ እንደምሰራ ተስፋ አለኝ። አሁን የምቀርጽበት ቦታ ትንሽ አይመችም፣ ለዛ ነው ብዙም ጥራት የሌለው ቪዲዮ እና እንግዲህ ይህን ይመስላል። እና በጣም ነው የሚያምረው፣ በጣም ነው ደስ የሚለው። ሁላችሁም ሞክሩት፣ ስሩ እላችኋለሁ። ቤታችሁም በእጃችሁ ማጌጥ ትችላላችሁ ምንም ወጪ ሳይጠበቅባችሁ፣ ወጪ ሳታወጡ ጥለቱን ብቻ ገዝታችሁ ሙያው ካለ ቤትሽ ማሳመር ትችያለሽ፣ የሴት ወይዘሮ መሆን ትችላለሽ። እና አንዳንድ ጊዜ ምን ልስራ ምናምን ብለን ከምን ስናስብ እነዚህ ለራሳችን ስራ ስንፈጥር አይምሯችንም ከጭንቀትም ከሀሳብም ነጻ ይሆናል ማለት ነው። ያልሆነ ቦታም ጊዜን ከማባከን ቁም ነገር ያለው ነገር ብንሰራ ወደፊት ለእኛም ይጠቅመናል፣ ለትውልድም ይጠቅማል በሚለው